አርጎ እዛ ላይ ጥፍጥፍ አርጎ ብዙ አይቻለሁ። ተልኮልኛል፣ እኔ አገባኝም ብዬ ነው መንሱር። ተልኮልኛል፣ አገባኝም፣ አገባኝም አሉ መንሱር። ስፖርት የሚሰራው ሀያ አራት ነው። ሀያ አራት ቀበሌ የሚባለው ይሄ የዱርዬዎች ሰፈር ነዋል። እዛ ጋር የሚሮጠው አሉ ከደብረው ምናምን፣ እዛ ጋር የሚሮጠው ምናምን። ስለዚህ መንሱርን እኛ ስምንት ወር ጫልቱ እንዲህ ምናምን ከዛ ሰዎች ገቡ። በመሀል ባተወይ የሆነ ሰዎች ሲገቡ ቲክቶክ ላይ የሚደብረው ነገር ከሆነ ግን ትካት ስትሉ በመሀል የሚገቡ ሰዎች አሉ። ጠለፍ አለ፣ ቆረጣ አለ፣ አጀንዳ ጠለፍ አለ። ይህን ታቃላችኋል። እንደ አጀንዳ ጠላፋ እዛ ጋ አሉ። ቁራዎች አሉ፣ ቁራዎች አሉ። በቃ የሚጠብቁ አጀንዳ ይዤ ስመጣ የአንድ አጀንዳ የሚፈልጉ መነገጃ ነው። አላወቅኩም ነበረ። እኔ እኔ እኮ አሁን ነው ጌም መጫወት የጀመርኩት። እኔ እኮ አሁን ስሰማ እኮ ነው ጋዴ ያቆምኩት። አሁን ታውቃላችሁ፣ ሁሉም ፈትቼ ያቆምኩበት ምክንያት ሁሉ ለካ እየተከፈሉ ነው እንዴ! መንሱሬ የቅፍ እየተከፈሉ ነው የሚራገጡት ገንዘብ ነው። ኤቭሪቲንግ ዘ ባ ማኒ ወደው አይደለም። ኤኒባዲ ከጂጂኪያ የሆናስ እከሌ እከሌ ወጣው የሆነ አጀንዳ ካራመዱ ተከፍሏቸዋል። በገንዘብ ነው። የነጻ ሰርብስ የለም፣ የነጻ ሰርብስ የለም። አይድልን ነው ዳ እኔ ሁሌ ይገርመኛል። አጀንዳ ሳነሳ ከሯሩጠው አጀንዳውን ቴዲ አወሳ ምናም ምናም ጥልፍ ጥልፍ ጥልፍ ጥልፍ ጥልፍ ወጣፉ ካቴም ምንድን ነው አጀንዳ ራብተኞች፣ የአጀንዳ እርቅ ለምድርቅ ሶ ያ ነገር ሰዎች ይጠልፋሉ። ከመንሱር ጋር እንትን በምንልበት ጊዜ ጥልፍ የገቡበት ሰው ታውቃላችሁ፣ እዛ ጋር ይያዛል። እዚህ ጋር ከከፈትኩኝ ሁሌ እዛ ጋር የሆነ ቦታ ይከፈታል። እዚህ ጋር ጌት ከተያዘ እዛ ጋር ይከፈታል። እዚህ ጋር እዚህ ጋር በደረቅ ነው የምናጨበጭቡኛ፣ አበባ ነው። እዚህ ጋር ሆያ ሆዬ ነው። ሆያ ሆዬ፣ ሆ፣ እዛ ማዶ ሆ፣ ብር ይጋኛሉ፣ ሆ፣ እዚህ ማዶ ሆ፣ በነፃ ይለፋሉ፣ ሆ፣ ሆያ ሆዬ፣ ሆ፣ እዛ ማዶ ሆ፣ ብር ይሰራሉ፣ ሆ፣ እዚህ ማዶ ሆ፣ በነፃ የሚል ማን ነበር በእናታችን?

ነው አማሙቃለሁ። እዚህ ጋር እንዲህ ነው። ከዛ መጣና እንዲህ ብሏል፣ እንዲህ ብሎሻል፣ እንዲህ ብሏል። እኛ ወሬ አቃባይ እንሆናለን። ለካ እነሱ ተነጋግረው ነው የሚያደርጉት። አሁን አያችሁ፣ እኔ በማር ስለሌለው ዝም ዝም ተዋዋለ አቁምኩኛ ኔ አቀገባኝም። አይታችኋል፣ አሁን ሁሉም አቆመ። ሁሉም ፈትቻለሁ ስል ነጭ ቅማል ደግሞ መጣች። ሁሉም ፈትቻለሁ እኔ፣ አሁን ነጭ ቅማል አላቃት ነጭ አላውቃትም። ለካ እሷ ከፌስቡክ ጀምሮ ትከታተለኝ ነበር ትከታተለኝ ነበር። ለካ ቢዱ ለፍታ ለፍታ በእኔ ለፍታ ለፍታ ለፍታ እኔ ለካ ክናውለጃ አላረኳትም አሉ ባደ ወይ እኔን ቪዲዮ በመስራት ብቻ የታወቁ ሰዎች አሉ። ዘሩ ቀለጠ። ታንክ ዩ ዘሩ ቀለጠ። ለካስ እኔ አላውቃቸውም። አም ሶሪ ኤክዚስት ለካ ነጭ ቅርማል ትፈልግነ ይፈልጋሉ ወይ ይለፋሉ ይለ ይለፋሉ አሁን ነጭ ቅርማን ቤቷ ያልገባላት ሰው የለም እዮዳብ ንጉሥ ነው እዮዳብ ንጉሥ ነው እዛው እርቦች ትሞቻለሽ እንጂ እኔ እንደዚያ አይነት ሰው አይደለሁም እኔ አሁን የትም ቦታ ልንቀሳቀስም ቤት ይመጣሉ እንጂ ሰው ቤት አልሄድም ከባ የሚሄዱት ይሄዱ። ኤክስፐርት ይፈልጋሉ። በቃ እንደዚህ ሆነ ታዋቂ ሆነ እና ካሌብ እናንተ እናንተን ካላገኙ ምን ያደርጋሉ መሰላችሁ? እናንተን አውቀው ለማናደድ ብለው ምንድን ነው ሊያናዳችሁ። ሳምሃው እኔን የሚያናደኝ የሚመስላቸው እግዚአብሔርን የመጨረሻ እዮዳብን የሚያናደው ነገር ምን እንደሆነ ታውቃላችሁ? እስኪ እዚህ ጋር ያው የሚያውቁኝ እንግዲህ ከእኔ ጋር የተጋጩ ሰዎች ምናምን እኔን የሚያናደኝ ምንድን ነው ወይም እኔን የሚያናደድ ነገር አለ። እዚህ ሶሻል ሚዲያ ላይ እኔን እዮዳብን ማናደድ ይቻላል? እዮዳብ ተናዶ ያውቃል? ሰባት አመት ታውቁኛላችሁ። እዮዳብ ሚስቱ ውሸት ውሸት፣ መቀበል እኔ መቀበል የማልችለው ውሸት ነው። ውሸት መቀበል አልችልም። አያናደኝም። ውሸት አልቀበልም። አልወድም ውሸት በቃ። እኔ የሚዋሽ ሰው የሚያፍር ሰው ኦኬ፣ እኔ የሚሰርቅ ሰው ሶስት ነገር በህይወት የምጠላው ሌባ፣ የሚያፍር ሰው ቺተር ቺተር እና ውሸት። እነዚህ ሶስት ነገሮች በቃ አልወዳቸው፣ ግን እዚህ ሶሻል ሚዲያ ላይ የፈለገ ባናት ተተክለብኝ፣ አልናደድም። ተናድጀ አላውቅም። ተናድጀ አላውቅም። ልጆች የሚሳደቡ ሚስት የሚለጥፉ ተናድጀ አላውቅም። በሶሻል ሚዲያ አልናደድም። አልደራደርም ገና አልናደድም። ምንም አይመስለኝም። አልናደርም ምንም አይናደኝም። እዚህ ሶሻል ሚዲያ ላይ እኔን የሚያናደድ ነገር ማንም ሊሰራ አይችልም። ቢኮዝ ከመግባቴ በፊት ጥናት አድርጌ በደንብ ተዘጋጅቼ የመጣሁት ነው። እምናደድ ብሆን ቦርጬን ባልዘረገፍኩልን። እምናደድ ብሆን እምናደድ ብሆን እኮ እኔ እኮ ራሴን እኮ በእናንተ አመለካከት በሀበሻዊ አመለካከት መደበቅ ያለበትን ነገር አልደበኩም። ሚስቴን አልደበኩም። ልጆቼን አልደበኩም እኔ ልጆች እኮ በፖስት ነበርኩ በጣም በጣም ፌስቡክ ላይ ቲክቶክ ላይ ታውቃላችኋል። ደብቂ ምንም ምንም ሰሜን ምንም ነገር አንድ የደበኩን ነገር የለም። ምንም አያናደኝም። ለምን እንደማይነል ለምን እንደማናደድ ታውቃላችሁ? እኔ ልናደድበት የምችል ሰው ባለቤቴ እና ልጆቼ ብቻ ነው። በዚህ ምድር ላይ እኔ ሊያናዱኝ የሚችሉ ሊጎዱኝ የሚችሉ ባለቤት፣ ወንድሜ አይጎዳኝም፣ እህት አትጎዳኝም? እናቴ አትጎዳኝም። አባቴ አይጎዳኝም። አክስት ዘመድ አዝማጆች አይጎዱኝም። ጓደኞች አይጎዱኝም። ሊጎዳኝ የሚችል በዚህ ምድር ላይ ቁጥር አንድ ባለቤቴ ናት። ባለቤቴ እኔን በአንድ ቃል ሃንዲካፕ፣ ሃንዲካፕ እንዲህ ብዬ እንዲህ ቁልምም የምታገ ይችላል። በቃ ቁልምም የእሷ ቃል የእሷ ባለቤት። ልጆቼና ባለቤት ዳስቲ ሆኒ በዚህ ምድር ላይ። ከዛ ውጭ እኔ ምንም አይመስለኝም። ለማንም ቦታ አልሰጥም። በህይወቴ ነው እንደዛ። እይ እንትን አይደለም። ሁላችሁም ብታለማምዱት ጥሩ ነው። ጤናማ ትሆናላችሁ። ጤናማ ሀይምሮ ይኖራቸዋል። ባለቤቴና ልጆቼ ብቻ ናቸው እኔ ሊያናዱኝ የሚችሉት። ወንድሜ፣ እህቴ አያናዱኝም፣ አይጎዱኝም፣ ሊጎዱኝ አይችሉም። ለፈለገ ቢያደርጉ ቢኮዝ እኔ እኔን ለመጉዳት እኮ እኔ መፍቀድ አለብኝ አይደል። ባለቤቴ ህይወቴ ናት። እኔ ናት ልጆቼ የባለቤቴና በእኔና በባለቤቴ እንትን ናቸው የወጡ ናቸው ስጋዎች እኔ ናቸው። ታስድ ከዚህ ውጭ እየፈለግከውን ብታደርግ ብታደርግ ምንም አይመስለኝም። ውሸት አልወድም አልወድም፣ አልቀበልም። ውሸት አልወድም፣ አልቀበልም። ሌቦች አልወድም፣ ሌባ እጠላለሁ እና አሽቃባጭ አስመሳይ፣ ምናምን በቃ እነዚህ ካራክተሮች። ስለዚህ ሶሻል ሚዲያ ላይ ለአመታት ለሰባት አመት የኔን ስም ብታጠፉ ብትሰድቡኝ፣ ብትዋሹብኝ ምን ብትሉኝ እናንተ ዮን ኖባዲ ኦል ኦፍ ዮ እዚህ ጋ ያላችሁ አከብራችኋለሁ። ዛሬ ትመጣላችሁ፣ ነገ ትሄዳላችሁ። ለምን ጊፍተሮ አይቻቶንም። አሪስፔክችው ሪስፔክት አደርጋችኋለሁ፣ ግን ኔቨር ኦፕን ዮር ሃርት። ልባችሁ እንደሆነ ኔቨር ኦፕን ዮር ሃርት ዳስ ሃይ ዩ ቢካም ሚስት እኮ ሚስት ናት በቃ ሚስት እኮ የምታውቀኝ ታጥቄ አይደለም አውልቄ ነው ሚስት ማለት ሚስት ማለት ላይክ እውነቴን በቃ ሚስት የኔ ሚስት የኔ ሚስት ሺ ኢዝ ዘ ኦንሊ ዋን ዛት አይ ፌር ሺ ኢዝ ዘ ኦንሊ ዋን ሁ ካን ዲስትሮይ ሚ በአንድ ቃል በአንድ ቃል ሀንዲካፕ ታደገኛለች አልኳቸው በአንድ ቃል ቃልም መናገር የለባትም አይኗ ሾረር ካለ ይህ በቃ ሳምሃው ሲስተሜ ይላወሳል። ሳማው ሺፍት ያረጋል፣ ሺፍት ያረጋል። ሲስተሜ በቃ እዛው ላይ እንትን ይሄ ሞቢሊቲ ይቆማል። አንዳንዴ አንዳንዴ እሷ እስከምትስተካከል አጌስታቅ እንዲህ ብዬሽ ነው የምቀረው በቃ ባለቤቴ፣ ያኔ ህል ፓወር አላት በኔ ህይወት ላይ ስለምወዳት ስለማፈቅራት ለእኔ ህይወቴ ናት። እስጥንፋሴ ናት። እየቀለልኳችሁ አይደለም፣ እየቀለልኳችሁ አይደለም። በቃ ለእኔ ባለቤቴ ማለት ሚስት ማለት ለእኔ ሆለመናዬ ናት። ልጆቼ ደግሞ የአይን ብሎኖቼ ናቸው። እዚህ ጋር ለዚህ ጋር አይኖቼ ናቸው። አንደኛ ሚስቴ ናት፣ ሁለተኛ ልጆቼ ናቸው። ሁሌ እነግራታለሁ፣ በሚስቴና በልጆቼ ትልቅ ርቀት አለ። እምሶሪ ዋይ ቢኮዝ ከአስራ ስምንት አመት በኋላ የራሳቸውን ላይፍ ይሄዳል። ከዛ በኋላ አምት ያለኝ ይህን ፕሪንስፓል ውሰዱ። ያገባችሁ ካላችሁ የማግባት የምታስቡ ሰዎች ካላችሁ፣ ባልና ሚስት ነምበር ዋን መውቅ አንድ ነው መሆን ያለባችሁ፣ ልጆቻችሁ ጤነኛ እንዲሆኑ ከፈለጋችሁ። እኔ ሚስቴን በጣም እወዳለሁ፣ አከብራለሁ።

ፈተ ሮንግ እኮ ዶን ኤቨር በቃ ሮንግ አይደሉም። በቃ ተቀበል ተቀበል። ምን አገባት ተቀበል። ዩ ዋን ቢ ሃፒ ዩ ዋን ሃፒ ሚ ቆንጆ ምሳ ይቀርብልህ ትፈልጋለህ፣ ጥሩን ጥሩ ህይወት ማሳለፍ ትፈልጋለ። ሚስት ራይት ናት። ሽዝ ራይት ኤስ ሀኒ